ድንበር ተሻጋሪው ጀግና አብዛኞቹ የኢትዮጵያ አርበኞች ታሪክ ከአድዋና ከአምስት ዓመቱ የጣሊያን ቆይታ ጋር ይገናኛል። ኢትዮጵያ በፋሽስት ኢጣሊያ በተወረረችበት ወቅት ለአገራቸው ሉዓላዊነት ታግለው አኩሪ የጀግንነት ገድል ካስመዘገቡት አርበኞች መካከል አብዛኞቹ ድል ያስመዘገቡት እዚሁ ኢትዮጵያ ምድር ላይ ነው። ከዚህ ባሻገር ደግሞ ኢትዮጵያ የፋሽስቱን የቤንቶ ሞሶሎኒን መንግስት እዚያው ሀገሩ ኢጣሊያ ላይ ተዋክተው ውርደትን ያከናነቡ ጀግኖችን ባለቤት ናት። ይህን ደማቅ ገድል ከፈጸሙ ኢትዮጵያውያን ጀግኖች መካከል የዚህ ሳምንት ክስተት የሆኑት ኮሎኔል አብዲሳ አጋ አንዱ ናቸው። ጥቅምት 3 ቀን 1997 ዓ ም ከዚህ ዓለም በሞት የተለዩትን ኮሎኔል አብዲሳ አጋን እናስታውሳለን። አብዲሳ አጋ በ911 ዓ ም ወለጋ ውስጥ ተወለዱ። እድሜያቸው ለትምህርት ሲደርስም ወደ ነጆ ሚስዮን ትምህርት ቤት አምርተው ፊደል ቆጥረዋል። ይሁን እንጂ ይህ የትምህርት ጅምራቸው ብዙ ርቀት መጓዝ ሳይችል ቀርቶ ስድስተኛ ክፍል ላይ ተገታ። ወላጅ አባታቸው ባላጠፉት ጥፋት ተወንጅለው ለእስራት በመዳረጋቸው ምክንያት አባታቸውን ከስር ለማስፈታት ላይታች ሲሉ በትምህርታቸው መቀጠል ሳይችሉ ቀሩ። አባታቸው ፍትሕ እንዲያገኙ የጀመሩት ጥረትም ሊሳካላቸው አልቻለም። ወታደር ለመሆን ምኞት ያደረባቸው አብዲሳ ለንጉሰ ነገስቱ ቀዳማዊ አጼ ኃይለ ስላሴ ቅርብ የሆኑ የአባታቸው ወዳጅ እንዳማላች ወደ ንጉሰ ነገስቱ ተልከው ስለ አብዲሳ ያቀረቡት ጥያቄ ተቀባይነት አገኘና ታዳጊው አብዲሳ ሆለታ ወደሚገኝ ገነት ጦር ትምህርት ቤት ገብተው ስልጠና ወሰዱ ያ የወሰዱት ስልጠና እንሆ የሀገራቸውን ነፃነት ለማስጠበቅ አገለገለ ኢጣሊያ አድዋ ላይ የተከናነበችውን ሽንፈት ለመበቀል አርባ ዓመታት ያህል ስትዘጋጅ ከኖረች በኋላ በ1928 ዓ ም ኢትዮጵያን ወረረች። ወቅቱም አብዲሳ ከገነት ጦር ትምህርት ቤት የአስር አለቃነት ማዕረግ ያገኙበት ጊዜ ነበር። ታዳጊው አብዲሳም ገና በልጅነታቸው የኢትዮጵያን ጦር በመቀላቀል ሀገራቸውን ማገልገል ጀመሩ። ከወራሪው የፋሽስት ኢጣሊያ ጦር ጋር ፍልሚያ የጀመሩት ገና የ16 ዓመት ታዳጊ ሆነው ሳለ ነበር። አብዲሳ ከሌሎች የገነት ጦር ትምህርት ቤት ሰልጣኞች ጋር ወደ ወለጋ በመዝመት ከፋሽስት ጦር ጋር ውጊያ ገጠሙ። በውጊያውም ወቅት መትረየስ ተኳሽ ሆነው የኢጣሊያ አውሮፕላኖችን እየመቱ ጥለዋል። ጣሊያኖችም የአብዲሳ ድርጊት ባደረሰባቸው ኪሳራ ከመበሳጨት አልፈው መገረም ጀመሩ። ጣሊያኖች ኃይላቸውን በማጠናከር አብዲሳን ለመማረክ ሞክረው ሳይሳካላቸው ቀረ። አብዲሳን ጨምሮ ስልሳ ያህል የተዋጊዎች ቡድን አባላት የጸረ ፋሽስት ትግሉን ለመቀጠል ወደ ጎጀብ በማምራት ከራስምሩ ጦር ጋር በመቀላቀል ከጠላት ጋር ግንባር ለግንባር ገጠሙ። በዚህ ወቅት አብዲሳ በውጊያ ላይ ሳሉ የመቁሰል አደጋ አጋጠማቸውና ተማረኩ። ሕክምና ተደረገላቸውና አዲስ አበባ ውስጥ በሚገኝ እስር ቤት ታሰሩ። ይሁን እንጂ ከመቁሰላቸው ባሻገር በጠላት መታሰራቸውን ማመንም መቀበልም ያቃታቸው ጀግና ሰው የእስር ቤቱን ጠባቂ መትረየስ ነጥቀው አመለጡ። የካቲት 12 ቀን 1929 ዓ.ም ምረት በኢትዮጵያ የፋሺስት ኢጣሊያ እንደራሴ የነበረውን ማርሻል ሮዶልፎ ግራዚያኒን እና ሌሎች የፋሺስቱን አስተዳደር ባለስልጣናት ለመግደል በተደረገው ሙከራ በርካታ ኢትዮጵያውያን በግፍ ተጨፈጨፉ። አብዲሳም ኢትዮጵያውያንን በግፍ ሲጨፈጭፉ ከነበሩ ጥቁር ሸሚዝ ለባሽ ወታደሮች መካከል የአንዱን ቡድን አባላት ከነመኪናቸው በመትረየስ አጋጇቸው። ቀድሞም ቢሆን እንዲታሰሩ ተወስኖባቸው እየተፈለጉ የነበሩት አብዲሳ ይህ ድርጊታቸው ሲሰማ በቁጥጥር ስር እንዲውሉ ፍለጋው ተጠናከረባቸውና ተያዙ። እርሳቸውና ሌሎች ግለሰቦችም በእስር ቤት በከባድ ስቃይ ውስጥ ከቆዩ በኋላ ጀግኖችን ስታገኙ ወደ እኔ ላኩልኝ ብሎ ያዘዘውን በኔቶ ሞሶሎኒ ለማስደሰት በወቅቱ የኢጣሊያ ቀኝ ግዛት በነበረው የሶማሊያ ክፍል በኩል ወደ ኢጣሊያ ተወስደው ለሌላ ስር ተዳረጉ። በእስር ቤት በነበሩበት ወቅት ካጋጠሟቸው ክስተቶች መካከል ስለ አብዲሳ አጋ ሕይወት ጉዞ የሚተርከውና በኢጣሊያ በረሃዎች በተሰኘው መጽሐፍ ላይ ይህ ተጽፏል። አንዲት የእንግሊዝ አውሮፕላን እኛ በታሰርንበት ወህኒ ቤት ላይ ስታንዣብብ ከቆየች በኋላ በተለያዩ ቋንቋዎች የተጻፈ ወረቀት በተነች። እኔም ወረቀቱን አንስቼ ኪሴ ውስጥ ከተትኩት። ይህን ተግባሬን የተመለከተ አንድ እስረኛ ለእስር ቤቱ ጠባቂዎች ተናገረ። ጠባቂዎቹም ወረቀቱን እንድሰጣቸው ጠየቁኝ። እኔ ግን አሻፈረኝ አልኩ። በዚህ ጊዜ እኔም ከጠባቂዎቹ መካከል አንዱን በቦክስ ስመታው መሬት ላይ ተዘረረ። በአብዲሳ አጋ ኃይለኛነት የተጨነቁት የእስር ቤቱ ኃላፊዎችና ጠባቂዎችም አብዲሳን ለብቻቸው እንዲታሰሩ አደረጉ። በዚህ ጊዜ ነበር የኢጣሊያ መንግስት ጥርስ እንደነከሰባቸው ያወቁትና ከእስር ቤት ማምለጥ እንዳለባቸው የወሰኑት። አልሸነፍ ባይነት መለያቸው የሆነው ጀግናው አብዲሳ ሁሊዮ ከተባለ ዩጎዝላቪያዊ የጦር እስረኛ ጋር በመተባበር ከባድ ጥበቃ ከሚደረግበት እስር ቤት ለማምለጥ ማሰላሰል ጀመሩ። ተሳክቶላቸው ቢያመልጡ እንግዳ ወይም ባዕድ ሀገርና ሕዝብ እንደሚጠብቃቸው ቢያውቁም በነጻነታቸውና በሀገራቸው የማይደራደሩት ጀግናው የኢትዮጵያ ልጅ አብዲሳ አጋ እስር ቤት ውስጥ የተሰጣቸውን ብርድ ልብስ ቀዳደው በመቀጣጠልና የእስር ቤቱ ጠባቂዎች ላይ ጥቃት በመፈጸም ሌሎች እስረኞችን በመያዝ ከእስር ቤት አመለጡ። ከዚህ በኋላ ግን ጀግናው አብዲሳ የመረጡት ሽሽት አልነበርም። ወደ ሳንቪቺኖ ተራራ በመውጣት ስለ ቀጣዩ እቅዳቸው አሰላሰሉ። ከጥቂት ቀናት በኋላም በማታ ወደ እስር ቤቱ በመመለስ ጠባቂዎቹ ላይ ጥቃት በመፈጸም የቀሩትን እስረኞች በሙሉ ነፃ ማውጣት ቻሉ። ነፃ ያወጡት እስረኞችም ከእስር ቤቱ ጠባቂዎች በወሰዱት መሳሪያ በመታገዝ የአማጽያንን ጦር አደራጁ። ጦሩን እንዲመሩ የተመረጡትም ጀግናው አብዲሳ አጋ ነበሩ። በመቀጠልም የተለያዩ የኢጣሊያ ወታደራዊ ሰፈሮች ላይ ጥቃት በመፈጸም ወራሪዎቹ ጣሊያኖች ኢትዮጵያ ውስጥ ከነበረው የአርበኞች እንቅስቃሴ ያልተናነሰ ጥቃት በሀገራቸው ያጋጥማቸው ጀመር። አብዲሳ አጋን ማርካችሁ አምጡልኝ ተብለው ከሙሶሎኒ የሚላኩት የኢጣሊያ ጦር አዛዦች በአብዲሳ እየተማረኩ ቀሩ። በአራት ክፍለ ጦሮች ተከፋፍሎ የፋሽስትን ጦር እየተፋለመ በነበረውና ና በአብዲሳ አጋ በሚመራው ጦር ከባድ ኪሳራ የደረሰባቸውና እጅግ የተረበሹት ጣሊያኖችም በርካታ ስጦታዎችን ቃል በመግባት ውጊያውን እንዲያቆሙና የእነሱን ጦር እንዲቀላቀሉ ለመኗቸው። የሀገራቸው ኢትዮጵያ ሉዓላዊነት መደፈሪያ ያንገበገባቸው አብዲሳ ግን ከፋሽስት ስርዓት ጎን እንደማይቆሙ አስረግጠው በመናገር ጥያቄውን ውድቅ አድርገው ጣሊያኖችን በሀገራቸው ማስጨነቁን ነበር የቀጠሉት። የሁለተኛ የዓለም ጦርነት ሲጀመር የጀርመኑ ናዚ አዶልፍ ሂትለር እና የኢጣሊያው ፋሽስት ቤኒቶ ሞሶሎኒ በአንድ ወገን ተሰልፈው ነበር። እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረትና ሌሎች ሀገራት ደግሞ የህብረት ኃይሎች አላይድ ፓወርስ የሚል የጦር ህብረት መስርተው ጀርመንንና ጣሊያንን እንዲሁም የፋሽስቶቹንና የናዚዎቹን አጋሮች መውጋት ጀመሩ። በወቅቱም የዚህ የህብረት ኃይሎች ጦር አባላት ጣሊያኖችን እያስጨነቋቸው የነበሩትን የአብዲሳን ዝና በመስማታቸው ባላንጣቸውን ኢጣሊያን ለማዳከም በማሰብ ለአብዲሳ የጦር የቁሳቁስ ድጋፎችን ማድረግ ጀመሩ። ከኛ በላይ ለአሳር ያሉት ፋሽስቶቹና ናዚዎቹም ከህብረቱ ኃይሎች የሚሰነዘሩባቸውን ጥቃቶች መመከት ሳይችሉ ቀርተው ለመሸነፍ ተገደዱ። ከህብረቱ ኃይሎች ባገኙት ድጋፍ እየታገዙ የፋሽስቱን መንግስት በአገሩ አፈር ላይ የሽንፈት ማቅ ማልበስ የጀመሩት አብዲሳ አጋ የፋሽስቶችንና የናዚዎች ቡድን ተሸንፎ የኢጣሊያ ዋና ከተማ ሮም በአሜሪካና በእንግሊዝ በሚመራው ጦር ቁጥጥር ስር ስትወድቅ አብዲሳ አጋ የሚመሯቸውን ከተለያዩ ሀገር የተውጣጡ ወታደሮች በሙሉ በክንዳቸው ላይ የኢትዮጵያን ሰንደቅ ዓላማ እንዲያስሩ በማድረግ የአገራቸውን መለያ እያውለበለቡ ሮም ከተማ ሲገቡ በህብረቱ ጦር ትልቅ አቀባበል ተደረገላቸው። ከዚያም በኋላ ከተጨማሪ ወታደሮች ጋር በህብረቱ ኃይሎች የሚመራ ጦር መሪ በመሆን የናዚውን የአዶልፍ ሂትለርን ጦር በማሸነፍ ጀርመንን ከናዚዎች አገዛዝ ለማላቀቅ በሚደረገው የመጨረሻ ውጊያ ላይ ተሳትፈው ግዳጃቸውን በሚገባ መወጣት ችለዋል። በርካታ የጀርመን ከተሞችንም ከናዚዎች ነፃ ወጡ። በጦርነቱ ሂደትም አብዲሳ አጋ የኢትዮጵያን ሰንደቅ ዓላማ ከእጃቸው ላይ ሳይለዩ መቆየታቸው ለሀገራቸው ኢትዮጵያ የነበራቸውን ፍቅርና አክብሮት ያሳዩበት አጋጣሚ ነበር። ከጦርነቱ መገባደድ በኋላ የእንግሊዝ የካናዳና የአሜሪካ መንግስታት አብዲሳ ጦራቸውን ተቀላቅለው እንዲቀጥሉ ዜግነት መስጠትን ጨምሮ በርካታ ጥቅማጥቅሞችን አቀረቡላቸው። አብዲሳ ግን ኢትዮጵያ ምንም ያህል ድሃ ብትሆንም ሕዝባቸውንና የአገራቸውን መንግስት ጥለው ሌላ አገር የማገልገል ፍላጎት እንደሌላቸው እንደማይሄዱ አስረግጠው በመናገር የሀያላኑን መንግስታት ጥያቄ ሳይቀበሉ ቀሩ። አብዲሳ የኛን አገር ዜግነት ሰተን የኛን ጦር ተቀላቀል የሚለውን የሀያላኑን መንግስታት ጥያቄ አለመቀበላቸው ያስከፋቸው የህብረቱ ጦር አባላት ከሁለተኛ የዓለም ጦርነት መጠናቀቅ በኋላ ጣሊያናውያን ላይ የበቀል እርምጃ እየወሰደ ነው ብለው የሐሰት ክስ ከሰሷቸውና ለእስር ተዳረጉ። እስራትም ተፈረደባቸው። እንግዲህ የዚህ ሁሉ የውሸት ውንጀላ ምክንያቱ አብዲሳ በኢትዮጵያ ልደራደርም በማለታቸው ነው። በኋላም ምስራቱ ወደ ገንዘብ መቀጮ ተለውጦላቸው ከእስር ተለቀቁ። የሜዳሊያና የክብር መሸኛ ተሰጥተው ወደ ኢትዮጵያ ተመለሱ። አዲስ አበባ እንደደረሱም ንጉሠ ነገሥቱ ዘንድ ቀረቡ። ንጉሠ ነገሥቱም ከነራስ አበበ ጋር ተነጋገሩና ሆለታ ገነት ጦር ትምህርት ቤት ሄዶ ኮርስ ይውሰድ ብለው ወሰኑ። ይሁን እንጂ አብዲሳ ካላቸው ልምድና ከፈጸሟቸው ጀብዶች አንጻር ይህ ውሳኔ ተገቢነቱ አጠያያቂ ስለመሆኑ በርካቶች ይናገራሉ። ለጉብኝት የሚመጡ የውጭ ሀገራት መሪዎች፣ የሲቪል ባለስልጣናትና የጦር መሪዎች ስለ አብዲሳ አጋ ጀግንነትና ዝና ሲያወሩ የሰሙት ንጉሰ ነገስት ቀዳማዊ አጼ ኃይለ ስላሴ ጀግናውን ሰው ወደ ቤተ መንግስታቸው በማምጣት በኮሎኔልነት ማዕረግ የንጉሥ ጥበቃ ቡድን አባል አድርገው ሾሟቸው። ኮሎኔል አብዲሳ አጋ ከፋሽስት ኢጣሊያ ጦር ጋር ሲፋለሙ በሰውነታቸው ውስጥ የገቡት ጥይቶች አገራቸውን በቅንነትና በታማኝነት ከማገልገል አላገዷቸውም። በ1956ቱ የሶማሊያ ወረራ ወቅትም ለኢትዮጵያ ሉዓላዊነትና ክብር አኩሪ ታሪክ ሰርተዋል። በወቅቱ በቶጎጫሌ ግንባር የ26ተኛ ክብር ዘበኛ ሻለቃ የአንደኛ ሻምበል አዛዥ ሆነው የሶማሊያን ወራሪ ኃይል ተፋልመዋል። በመጨረሻም ለማመን የሚከብዱ አኩሪ የጀግንነት ገድሎችን የፈጸሙት ጀግናው ኮሎኔል አብዲሳ አጋ ጥቅምት 3 ቀን 97 ዓ.ም ም ከዚህ ዓለም በሞት ተለይተዋል።